ክርስቶስ ተወልዶ እቅፍ የምታደርግ እናት ተገኘች። ከመቤታችን በኋላ ያቀፈችው ሀና ናት። ሃና ማለት ጸጋነሽ ማለት ነው። እግዚአብሔርን ፊት ለፊት አየዋለሁ። እግዚአብሔርን ፊት በፊት አይችዋለሁ። እግዚአብሔርን ገጽ በገጽ አይችዋለሁ፣ አነጋግሬዋለሁ። በብዙ መንገድ ተጎድተናል። አዲስ ኪዳን ላይ የመጣያችሁ ትውልድ ሳይቆም ፋኑኤል፣ ፋኑኤል እግዚአብሔር ፊት ታይጋቡ በድንግልና እንዳለ ሞተ። ከሞተ በኋላ ሰማንያ አራት አመት ቤተ መቅደስ አገለገለች። ሳትለኝ ይህንን አገልግላ የተገለጠውን አምላክ ሳታይ እመቤታችንን ሳታይ በፍጹም አታልፍም። በዓለም ዘንድ ስማችን ትልቅ ቦታ እንዳልነበረው ዛሬ የረሃብ የጦርነት፣ የችግር፣ የበሽታ፣ የህመም፣ የስቃይ ትውልድ መጠሪያ ሆነ። ዜናዎች ሁሉ መከራዎቻችንን ይናገራሉ። ከአብዮት በኋላ ያለው ትውልድ እኮ መቃብሩም ሁሉ ጠፍቷል። እንኳን ስሙ ይኖር መቃብሩም ስሙም ጠፍቷል። አንዳንድ ፎቶግራፎች ይኖራሉ። እነሱም ቤት ሲቀያየሩ ተበላሽቷል። ትውልድ ትውልድ ዝም ብሎ የሚቆም አይደለም። ትውልድ ከዘመን ወደ ዘመን ይሸጋገራል። በዚህ ሽግግሮች ውስጥ ከነበረው ካልተነሳ መንፈሳዊ ፋይዳው እርግማን የተከተለው ሆኖ ድቀቱ ያየለበት ሰማያዊ ክብሩ የወደቀ በመንፈሳዊ ተስፋ እድል የሌለው ሲሆን እንደ ዛሬው እንደኛ እንባዘናለን። እኛ እንደባዘን ነው። ከአምላክ ጋር ለዘመናት ተጣልተን ስለነበረ ገጸ ፊታችን ተለውጧል። ገጸ ፊታችን የበረከት አይደለም። ገጸ ፊታችን የጥላቻ የመናናቅ፣ የመጠላላት፣ የመለያየት አልፎም ተርፎ በዘርና በጎሳ የምንባላ የምንናከስ ከታሪካዊ አንድምታ አንፃር ሲታይ ከኋላ ከመታው ሞገስ ከእግዚአብሔር ፊት ነው ወይ ይህንን የታደልነው? ብለን በደንብ ስናየው አይደለም። አሴር በትውልዱ የተባረቀ ይሁን የሚለው ቃል ወደ አዲስ ኪዳን መጣና ከአሴር ወገን ከአሼር ወገን አሽሪ አሼር ማለት ደስታ፣ ብፅዕና፣ ምስጋና የማይቆም ረድኤት ለትውልድ የሚተላለፍ መለኮታዊ ኃይል አሸር ወይ ብፅዕና ይባላል። ብፅዕና በምስጋና ኃይል ውስጥ መለኮታዊ አምልኮትን፣ መንፈሳዊ ክብርን ጸጋና መጎስን፣ የአባቶችን ተስፋና ቃል ኪዳንን በአንድ የሰውነት አካል ውስጥ በገጽ ሊያኖር የሚችል ስጦታ ነው። ይሄ ቅድም በፊደሎቹ ዝርዝር ተምረናል። እብራይ ውስጡ በፊደሎቹ ዝርዝር ውስጥ ከየት የት እንደሚደርስ የመጀመሪያውን ትምህርት ተገንዝበናል። አሁን በትውልድ ላይ ያለው ስልጣን እንዴት እንደሆነ ተመለከትም። አሴር በትውልዱ የተባረከ ይሁን የሚለው ቃል የትኛውም የእርግማን ዘመን ቢበዛ ፈተና ቢያይል አዲስ ኪዳን ድረስ ደርሶ አያችው። ከአሴር ወገን የሆነች ሀና የድንግል ማርያም ልጅ ኢየሱስ ክርስቶስን በቤተ መቅደስ ጠብቃ እቅፍ አደረገችው። ባል አልነበራትም። መድኃኒታችን ኢየሱስ ክርስቶስ እርሱ የእጇ ልጅ ሆነ። ልጅ አልነበራትም፣ ራሱ ልጇ ሆነ። ስለ እስራኤል መጽናናት ትጠባበቅ የነበረውን የቃል ኪዳን አይን በእጇ አቀፈችው፣ በእጇ ያዘችው፣ አየችው። ፋኑኤል ማለት ይሄ ነው። በቃ ክርስቶስን አየችው። እግዚአብሔርን ፊት ለፊት አየዋለሁ፣ እግዚአብሔርን ፊት በፊት አይችዋለሁ፣ እግዚአብሔርን ገጽ በገጽ አይችዋለሁ፣ አነጋግሬዋለሁም ነውና በያዕቆብ በኩል የነበረው የፋኑኤል የስም አወጣጥ ረድኤት በዛም የመጣው አሁን እዚህ አዲስ ኪዳን ጋር መጥቶ ስለ አሴር እንዲህ አለ፣ አሴር በልጆች የተባረከ። ተመርቀን እናውቃለን ወይስ እርግማን ነው ያዘው? መልካም ሰርተን ተመርቀን ስለማናውቅ ጊዜያችን እርግማንን አስቀደመ፣ ዘመናችን ክፋት ወለደ። ክፉ ጠላት በበጎነት ልናሸንፍ አለመቻላችን ከክፉ ጋር ምን ያህል ኅብረት ኖረን እንደቆየን ማሳያ ነው። በብዙ መንገድ ተጎል ተጎድተናል። አዲስ ኪዳን ላይ መታያችሁ ትውልድ ሳይቆም ፋኑኤል ፋኑኤል የእግዚአብሔር ፊት የእግዚአብሔር ገጽ ዘመን ማይሽረው ዘመን ማይተውም የፋኑኤልን መልአክ ፋኑኤል ራሱ የቅዱሳን አባቶቻችንን የነገስታቱን ሞገስና ጸጋ እሱ ሆኖ ሲጠብቅ ፊታቸው ገጻቸው የኃይል የጥበብ ሆኖ ከኖረ በኋላ ክርስቶስ ተወልዶ እቅፍ የምታደርግ እናት ተገኘች። ከመቤታችን ኋላ ያቀፈችው ሀና ናት። ሀና ማለት ጸጋነሽ ማለት ነው። እግዚአብሔር ስም በተመሰገነ ይሁን፣ ጸጋውን ያብዛልን። ጸጋነሽ ጸጋነሽ፣ ባለጸጋውን አቀፈችው። ከማዘር መታ ከፋኑኤል ፋኑኤል አባቷ ነው። በፋኑኤል ስም የተሰየመው ትውልድ ታሪክ አላጠፋም። በፋኑኤል ስም የተሰየመው ትውልድ መገነጥን ሳይ አልሞተም። እኛ በማሰብ ነው የተሰየመው ስሞቻችን ሁሉ ታሪካዊ መዳረሻ የላቸውም። ከቤት በኋላ ያለው ትውልድ እኮ መቃብሩም ሁሉ ጠፍቷል። እንኳን ስሙ ሊኖር መቃብሩም ስሙም ጠፍቷል። አንዳንድ ፎቶግራፎች ይኖራሉ። እነሱም ቤት ሲቀያየሩ ተበላሽቷል። ግማሹም ውሃ ወስዶታል። ስማችንም ታሪካችንም ቀጣይ ሊያደርግ የሚችል ፊት ያስፈልገናል። ይሄው ፊት የመድኃኒታችን ኢየሱስ ክርስቶስ ፊት ስጋይን የበላ ደሜን የጠጣ ምን አለው? አለ የዘላለም ህይወት አለው። በዚህ የዘላለም ህይወት ውስጥ ማንን እናገኛለን? የእግዚአብሔርን ፊት እናገኛለን። ፊታችን፣ ገጸ ቁመናችን፣ አካላችን ከእግዚአብሔር ፊት የቆመ በእግዚአብሔር ፊት የተቃኘ በእግዚአብሔር ፊት የተባረከ እንዲሆን ተሰባስበን ያው ታቦቱን የምናየው እኮ ፊታችንን ለውጥልን ለማለት ነው የታቦቱ ሲዞሩ ካህናት ሲያመሰግኑ ፊታችንን ለውጥልን፣ ፊታችን ገጻችን፣ የፋኑኤል የፋኑኤል ፊት ስጠን፣ የፋኑኤልን ሞገስ ስጠን፣ የፋኑኤልን ብርሃን ስጠን ማለት ነው። እና ታሪክ የማይቆም ሆነ በወንድሞቹ የተወደደ ይሆናል ላለ ደግሞ ፍቅርን የሚያኖር ነው። የፋኑኤል ትውልድ ፍቅርን የሚያኖር አሁን ፍቅር አርተናት ኑሯችን ተቃውሷል። አስተሳሰብ መንገዶቻችን ደክሟል። መንፈሳዊ ጉልበታችን ዝሏል። የመደመጥና የመከባበር ጸጋችን ጎድሏል። ሰላማችን በየትኛውም ዘመን፣ በየጊዜውና በየሰዓቱ ችግርና ስቃይ ሆኖብናል። ይህንን አንተ አርቅልን ብለን ይው ፊታችንን በቅዱስ ፋኑኤል ፊት ፊታችን ፊታችን ፊታችን ፊት ይሁን ፊት ፊታችን ሆን ብለን እኮ ነው የምንማጸነው። አይደል እንዴ? ኑሮው፣ ጊዜው፣ ዘመኑ የመላእክት ፊት አድርግልን፣ የቅዱሳን የመገለጥ ፊት አድርግልን ብለን እኮ ነው የምንጮኸው። ፊታችን፣ ፊታችን ለወጥልን በለው። ፊት መለወጥ የሚችል መላእክት ነው። በሰው ፊት ላይ የተሾመ ነው። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ስትገባ መጋቢዋ የሆነው የመጋቢነት ኃይልን የተላበሰው በፊት ላይ ባለው ስጦታና ሞገስ ነው። አቤቱ ጌታ ፊታችን የሞገስ ይሆን፣ ፊታችን የክብር ይሆን፣ የውርደታ ይሆን፣ የጠባ ይሆን፣ የችግራ ይሁን፣ የስቃያ ይሁን። ስቃይን አኖረናል። ቅድም ተምረናል፣ ስቃይን እንዴት እንዳኖር የወረስነው ስቃይን ነው። እዚህ የምናየው ትውልድ ግን በአዲስ ኪዳን ውስጥ ፋኑኤል ከተባለው አባት የተወለደችው ሃና 846 ዓመት ሙሉ በቤተ እግዚአብሔር ሳታቋርጥ አገልግላለች። ባል ብታገባ ሳይጋቡ በድንግልና እንዳለ ሞተ። ከሞተ በኋላ 84 ዓመት ቤተ መቅደስ አገለገለች ሳትለይ። ይህንን አገልግላ የተገለጠውን አምላክ ሳታይ፣ እመቤታችንን ሳታይ በፍጹም አታልፍም። ክርስቶስ ሲመጣ ታቀፈችው ፊቱን አየችው። ስለ እስራኤል መጽናናት ትናገር ነበር። ታማ ነበር አይልም። ትጾም ትጸልይ ነበር። እኛ ወደ ቤተ እግዚአብሔር ስንመጣ አቤት ነው የሚቀር። ስለዚህ ጸጋ እግዚአብሔር በብዙ መንገድ ስለተለየ በኑሯችንም በሀሳባችን ደቀን በዓለም ፊት ተዋርደናል። ያን ያህል ባለሞገሶች ያልነበር ሰዎች በዓለም ዘንድ ስማችን ትልቅ ቦታ እንዳልነበረው ዛሬ የረሃብ የጦርነት፣ የችግር፣ የበሽታ፣ የህመም፣ የስቃይ ትውልድ መጠሪያ ሆነ። ዜናዎች ሁሉ መከራዎቻችንን ይናገራሉ። ምንድን ነው ታዲያ አባትነታችን የደረሰ የሞገስ ኃይላችን የደረሰ የጸጋ ጥበባችን የደረሰ ዓለምን የሚያሸንፍበት ክብር የደረሰ እዛ ውስጥ ስለተደባለቀ በእውነት በጋራ እንቸገራለን። የቤተ እግዚአብሔርም ያ ትውልድ ያንኑ ያህል ስቃይ ያለበት ትውልድ ነው ከራሱ ጋር የሚጣላ ፍቅርና ሰላም የተለየው ሲሆን እንዴት ነው ታሪክ በጸጋ በመጎስ ውስጥ አልፎ የተባረከ ትውልድ የምናገኘው? እዚህ እኮ ይኸው ከዘዳግም 23 ተነስተን ወደ ሉቃስ ሁለት ድረስ ሀና ጋር ስንመጣ የፋኑኤል መጎስ አልተቋረጠም። በስሙ የተጠሩት ሁሉ ክብራቸውን አግኝተዋል። በስሙ የቆዩት ሁሉ ከታሪክ ጋር አልተጣሉም። በስሙ የቆዩት ሁሉ ከጥበባቸው አልተፋለሱም። እና አና ሳትፋለስ ጌታዋን አየች። አቤቱ እመቤታችን ቅድስት ድንግል ሆይ የአስራት አገርሽን አትርሽን ንበል። ከክፋት ልብ ርቀን፣ በውስጥ ህሊናችን ውስጥ ካለው ድቀት ተላቀን፣ አቤቱ ጌታ ሆይ ማረን። ነበር ምሕረትን ያራቅብን ጠላት ይሄ ወዚ የመንፈስ አለም ነው። በክፉ መንገድ ተዋርሰን የኖርናቸው ጊዜያቶች በራም በራሶቻችን ቀኝ አዝማቾቻችን ሲዋሮ ኖረው፣ አንዱ ለሞገስ አንዱ ለምን አንዱ ለምን አንዱ ለምን ሲል፣ እኛ ተወለድን። ስንወለድ ፊታችንና ገጻችን የመንፈስ ሆኖ ተወለደ። ፍቅር አይስማማንም፣ በጎነት አይስማማንም፣ ሰላም አይስማማንም። ልጥላቸው ቅርብ ነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ ዛሬ ፋኑኤል በትውልድ ላይ ያለውን ገጽታ በሉቃስ ወንጌል ላይ ስሙን ስናገኘው እንዴት በጣም ደስ ይላል። የገጽ እግዚአብሔር ኃይል መገለጫ ሆኖ ሲያገለግል ቆይቶ ብሉይ ኪዳንንም አባቶችን ሲረዳ በሕይወታቸው ውስጥ ያለውን ጉድለት ሲሞላ በችግሮቻቸው ውስጥ ሲሳተፍ በረሃባቸውና በስቃቸው ውስጥ ሲገኝ የእግዚአብሔር ፋኑኤል ፊተ ገጻቸውን ሞገስ እያለበሰ በግብፅ ያከበረው እኮ አብርሃምንና ዮሴፍን ፋኑኤል ነው። ከዛም በኋላ ለያዕቆብ የደረሰው እኮ ፋኑኤል ነው። ያዕቆብ ፍኑኤል ፋኑኤል ብሎ ስሙን የሰየመው ፋኑኤል በመሐናይም ከብዙ መላእክት ጋር ሆኖ በመገለጥም ጊዜ ተገልጾለት አገልግሎታል። በችግሩ ጊዜ ረድቶታል። ያ የረዳ መልአክ በአሴር ላይ በዚህ በአሴር ላይ ሲገለጽ እመቤታችን አሴር ትባላለች። ለምን? ደስታ ማለት ነው። ቅዱስ ገብርኤል ምን አለ? ደስ ያለሽ ደስ ይበልሽ። እሷም ደግሞ ለትውልድ አደራ ስትሰጥ ትውልድ ከዛሬ ጀምሮ ምን ይሉኛል? ያመሰግኖኛል ላለች የምስጋናዋ ጸጋ በአንደበታችን ሲሞላ ከውስጥ ያለው ጠላታችን ይባረራል፣ የወረስነው ያስወረስነው ያሸከምነው ሸክማችን ይቀላል። ባለቤቱም መጥቶ እናንተ ሸክም የከበዳችሁ ወደ እኔ ነው እኔም አሳርፋችኋለሁ ነው ያለ አምላክ። ችግራችንና ስቃያችንን አስወግዶ ምሕረትና ቸርነቱን አብዝቶ ምሕረቱን ከቃል ኪዳን ጋር እረፍቱን ይስጠል። ሰላም እግዚአብሔር ከሁላችን ጋር ይሁን። ትውልድ ሁሉ ከዛሬ ጀምሮ ያመሰግኑኛል ያለች እመቤታችን በቤተ መቅደስ ኖራ መንፈሳዊ ክብሯን በቅዱስ ገብርኤል ተገልጦ ለእኛ እንዲተርፈን የምስጋናውን ጸጋ ሰጥታናለች።